ሰንቲን ስትልን ውድ የተከበራችሁ አድማጭ ተመልካቾቻችን ከራያ ቤተሰቦች ነው። እንግዲህ ዛሬ በቆቦ ከተማ ማለትም በሰኞ ገበያ ተገንተን የማህበረሰቡ ሁኔታ እንዴት ነው? ገበያ ውስጥ ምን ይመስላል? ዛሬ ምን ይመስላል የገበያው ድባብ? ማህበረሰቡ በምን አይነት ሁኔታ ላይ ነው ያለው የሚለውንና እንደዚሁም ደግሞ ወዳጅ ዘመዶቻችሁን ቤተሰቦቻችሁን የምታዩበት ፕሮግራም ነው። ትወዱታላችሁ ብዬ አስባለሁ። ሸርሸር እያደረጋችሁ ለማንኛውም ማህበረሰብ አዳርሱ።

ያው እንግዲህ በውጭ ሀገር የምትኖሩት ወንድሞች እህቴና አየሁት አባቴና አየሁት ወንድሜና አየሁት እያላችሁ እንደምትደሰቱ እርግጠኛ ነኝ። መልካም ቆይታ ይሁንላችሁ። አመሰግናለሁ። ውድ የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ እንደነገርኳችሁ ዛሬ ሰኞ ገበያ ነው የምንገኘው። ሰኞ ገበያ በእንደዚህ አይነት ሁኔታ ጤፉ ተራ ላይ ማህበረሰቡ በእንደዚህ አይነት ሁኔታ እየተገበያየ ነው የሚገኘው።

የምታዩት እንግዲህ ሰኞ ገበያ በእንደዚህ አይነት ሁኔታ ነው ቆይታ እያደረግን፣ የምታዩት ማለት ነው። አዎ አባባ እንግዲህ እንደዚህ እያረጉ እያዘሩ ምናምን ነው ያየናቸው። በጣም ያምራል። የምታዩት ነው እንግዲህ ያተኝንትና እኔ ቆንጆ

የምታዩት ነው እንግዲህ ሰኞ ገበያ ላይ በእንደዚህ አይነት ሁኔታ ነው እያሳየኋችሁ ያለሁት። ለፍ ለፍ እያልኩ ነው እንግዲህ እያሳየኋችሁ ያለሁት ምክንያቱም ሰው በጣም ማጫ

እንዲት ነው ይሄ ማሽጣ? ዋጋው ሂሳቡ ስንት ሆነ? እና ስንት ነው ሂሳቡ ይሄ ሙልት

እንደ እሱ ነው የሚደረገው። አንተ ያዛው ገደፍ አርገህ ያዛ አንተ ጥሩ አርጋና አያያዘህ መልካም ነው እና አመሰግናለሁ። እንግዲህ የምታዩት ነው ማለት ነው።

ይኸው እንግዲህ ድሮ ላይ የሚገርማቸው አሁን ላይ እንደዚህ ስለዘመነና በስልክ ኳልኩሌት ስለ የሚደረግ ነው እንጂ የድሮዎቹ የሚያደርጉት በቀጥታ እንግዲህ ባለፈ እናነን እዚህ ስቀርጽ አይተሽ ነበርና

እህት ወንድሞች ደግሞ እና እነዚህ እዚህ እየጠረገች አይተው በጣም አዝነው ነው። አሁን ሁሉም ርብርብ እያደረጉ ነው ለመርዳት እና ሰው አንቺ

በጣም እናመሰግናለን አንችንም እ ያው እንግዲህ እዚህ ያው እሷም ነጋዴ እናተኝ ባለው ነገር እዚህ የሚፈሰውን አንዳንድም ነገር ደግሞ እንደዚህ እያሉ እያገዙ ነው። እስካሁን ቆይታ ያደረጓት የምታዩት ነው። እንግዲህ ሁኔታው በእንደዚህ አይነት ሁኔታ ነው ቆይታ እያደረግን ያለ ነው።

አይኑሮ መርከስ አለበት እያልን እኮ እኛ ቢያንስ እንዴ እንደ ድሮው ስሚ፣ እንደ ድሮው ማለት ነው፣ አስር ብር 15 ብር አምስት ብር ቢሆን ምን ችግር አለው እኮ፣ ሁሉም ነገር ወርዶ እንደዛ ቢሆን አሃ

ሁሉም ነገር ግን ቢረክስ ጥሩ ነው። በጣም ጥሩ አሁን የብር ሸክሙ እኮ ስለከበደን በአምስት ብርና በአስር ብር እንደ ድሮ ቢሸጥ ብር እራሱ ብዙ አንሸከምም። ከምታዩት ነው እንግዲህ ያው ቆይታ እያደረግን ያለ ነው። በዚህ መልኩ ነው። ጤፋችን እንግዲህ ይሄን ይመስላል። ጤፍ ተራ ነው እና ያለ ነው። ጤፉ ስንት ስንት ነው እናትዬ? ይሄ ጤፍ ስንት ነው? 150 ቁርጥ ያለ መሸጫው

ካርባ። በጣም ጥሩ። ያው እንግዲህ የምታዩት ነው። ጤፍ 150 ካርባ እየተባለ ነው ያለው። እንግዲህ ጣሳው ወይም ኪሎ ማለት ነው።